ይዘልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር፣ ዋና ዋናዎቹን። በቅድሚያም ህወሓት የአፍሪካ ህብረት በፕሪቶሪያው ስምምነት ዙሪያ አስቸኳይ ስብሰባ እንዲጠራ ጠየቀም። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጄኔራሉን በመቀለ ማነጋገራቸውም ተሰምቷል። ዝርዝሩ ተዘጋጅቷል። መንግስት ለታሰሩ አርሶ አደሮች ነገረ ፈጅነት የቆሙትን ጠበቆችን ሰወረም። የካሳ መብት የጠየቁ ተፈናቃይ አርሶ አደሮች ፍርድ ቤት እንዲፈቱ ቢያዝም በባለሥልጣናት ትዕዛዝ ተጨማሪ ሰዎች ታስረው አሁንም በከርቸሌ ውስጥ እንደሚገኙም ተነግሯል። ባለሥልጣኑ ደግሞ የአንድ ቀበሌ ህዝብ ቢያልቅም ችግር የለውም ሲሉ ዝተዋል። ሰሙት አላችሁም? ከቀናት በፊት የብልጽግናው መንግስት የደህንነት ምክር ቤት የቀይ ባህር አጀንዳውን አሁን ማጠናክሮ እንደሚቀጥልበት መግለጹ ይታወሳል። አሁን ደግሞ የባህር በር አጀንዳ ዓለም አቀፍ ተቀባይነት አግኝተዋል ሲል አሳውቋል። ከዚህ ጋር የተገናኘ ዝርዝር መረጃም አዘጋጅተናል። ተማሪዎች ስልክ ይዘው ወደ ትምህርት ቤት እንዳይሄዱ ይከለከላል አልተባለም። ዛሬ ከተመደቡላቸው አማካሪ ጋር በተያዘ መነጋገሪያ ሆነው የዋሉት ብርሃኑ ነጋም በዩኒቨርሲቲ ተማሪዎች ላይ ይተገበራል ያሉትን እቅድ በጃን ሆይ ጊዜም የነበረ ነው ሲሉም ተከላክሏል። የምትሰሙት መረጃ ይሆናል። የኮሪደር ልማቱ ላይ አሉታዊ አስተያየት የሰጡ ሰዎች ለእስራት ተዳረጉ። አገዛዙ ይህንን በዜጎች ላይ የሚፈጽመውን በደል አቁመው ልማት የሚለውን የኮሪደር የማፍረስና ማፈናቀል ዘመቻውን እንዲገመግም ደግሞ ዓለም አቀፉ ተቋም ጠይቋል። ሌላኛው መረጃችን ነው፣ ከአማራ ክልል ወደ አዲስ አበባ በሚወስደው መንገድ የሚፈጸመው እገታ አሁንም እንደቀጠለ ነው። የፋብሪካ ምርት ጥሬ እቃ በማውጣት ላይ የነበሩ ሰራተኞች ናቸው አሁን ደግሞ የእገታ ሰለባ ሆኗል የተባሉት እንመለከተዋለን። በጋዛ የሚገኘው የአልአህሌ ሆስፒታል ትናንት በተፈጸመበት ጥቃት ከአገልግሎት ውጭ መሆኑ ተሰማም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህወሓት የአፍሪካ ህብረት በስምምነቱ ዙሪያ አስቸኳይ ስብሰባ እንዲጠራ ጠየቀ። የድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ጄኔራሉን በመቀለ ማነጋገራቸውም ተሰምቷል። የማዕከላዊ ኮሚቴ ስብሰባውን ማካሄዱን የሚገልጸው ህወሓት ከሰሞኑ በወጣው መግለጫ የፌዴራል መንግስቱ የፕሪቶሪያው የግጭት ማቆም ስምምነትን በሚጻረር መልኩ በትግራይ ውስጥ ግጭት እንዲፈጠር እያደረገ ነው ሲል ማሳውቁ የሚታወስ ነው። ዛሬ ደግሞ የስምምነቱ አፈጻጸም ሂደት ላይ አስቸኳይ ውይይት እንዲደረግ ጠይቋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሬቶሪያ የግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ ነው ጥያቄ ያቀረቡት። ድርጅቱ ባወጣው መግለጫም ጥያቄው ሊቀመንበሩ ያነሱት በህብረቱ የስምምነቱ ተከታታይ አረጋጋጭና ተቆጣጣሪ ኮሚቴ ከፍተኛ ኃላፊ ሆነው አዲስ ከተሾሙት ሜጀር ጀነራል ሳማድ አላዴ አሶዴ ጋር ዛሬ በመቀለ በተወያዩበት ወቅት ነው። ህወሓትና ብልጽግናው መንግስት በፈረሙት የግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት አለመጀመሩና የፓርቲው ህጋዊ ቅናም እንዳልተመለሰለትም ደብረጽዮን ገብረ ሚካኤል መግለጻቸው ተነግሯል። የተፈናቀሉ ሰዎች ከለጋሽ ድርጅቶች የሚሰጠውን እርዳታ መቋረጡን ተከትሎም ከፍተኛ ስጋት ውስጥ መሆናቸውንም አክሏል። የአፍሪካ ህብረት ጄኔራል ሳማድን የሾመው የስራ ጊዜያቸውን ባጠናቀቁት ጄኔራል ራዲና ምትክ ነው። ህወሓት ከአፍሪካ ህብረት ኮሚቴው ጋር በትብብር እንደሚሰራ ያረጋገጡት ደብረ ጽዮን ኮሚቴው መሬት ላይ ያለውን ተጨባጭ ሁኔታ በግልጽ በመለየት ሪፖርት እንዲ አይቀርብም ጠይቋል ተብሏል። የኮሪደር ልማቱን በተመለከተ አሉታዊ ሀያ አስተያየት የሰጡ ሰዎች ለእስራት ተዳረጉ። የብልጽግናው መንግስት የኮሪደር ልማት የሚለው ተግባር አለም አቀፋዊ ውግዘት ገጥሞታል። አገዛዙ በኮሪደር ልማት ሰበብ በዜጎች ላይ የሚፈጽመውን በደል አቁሞም ልማት የሚለውን የኮሪደር ማፍረስና ማፈናቀል ዘመቻም እንዲገመግም የሰው ልጆች የመብት ተከራካሪ የሆነው አምነስቲ ኢንተርናሽናል ጠይቋል። የብልጽግናው መንግስት ቢያንስ በአምሳ ስምንት ከተሞች እያከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞም በሰብዊ መብት ላይ የሚያደርሰውን ጫና መገምገም አለበት የሚለው አምነስቲም በእነዚህ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች አፋጣኝ መፍትሄ ሊሰጣቸው ይገባል ሲልም አሳስቧል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ካለም አቀፍ የሰብዊ መብት ጥበቃ መርሆ ጋር የሚጣጣም መሆን አለበት የሚለው ድርጅቱ ባለፈው አመት መስከረም በአዲስ አበባ ቦሌና ለሚ ኩራ ብቻ ቢያንስ 872 ሁለት ሰዎች ከቤታቸው መፈናቀላቸውን አስታውሶ ይህ አሐዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሆኖም 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮች የሚገኙበታል ሲል አብራርቷል። መንግስት ከከተማ ኗሪዎችን ሲነቅልና ሲያፈናቅል ውይይት አያደርግም፣ ማስጠንቀቂያ አይሰጥም፣ ካሳ ማይከፍልም ያለው የመብት ተቋሙ ዜጎችን በግዳጅ እያፈናቀለ መቀጠሉን አስታውሶም አሁን ማያሌ ዜጎች ከዛሬ ነገ ተፈናቀልን የሚል ስጋት ውስጥ እየኖሩ ነው ብሏል። ከህዳር 2016 እስከ የካቲት 2017 በሳተላይት ምስል አማካኝነት ምልከታ ማድረጉን እንደዚሁም በቦሌና በለሚ ኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል ሲልም አክሏል። በሁለቱ ክፍለ ከተሞች በአጠቃላይ የተጎጆች ቁጥር በትክክል አይታወቅም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ ይችላሉ ሲልም ጠቁሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳልተሰጠው ግን አንስቷል። በሁለቱ ክፍለ ከተሞች አምነስቲ ወደ አምስት ሺህ ሰዎች በግዳጅ ከቤታቸው መፈናቀላቸውን መስማቱንም በሪፖርቱ ላይ አብራርቷል። ልጆቻቸው ትምህርት እንዳቋረጡም በቤት ኪራይ እየኖሩ እንደሆነና በአጭር ጊዜም የኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያዎችናም ባህላዊ ትስስራቸውን ማጣታቸውን፣ በተለይም በሴቶችና አረጋውያን ላይ የሚያሳድረው ጫናንም አምነስቲ አትቷል። አንድ አምነስቲ ያነጋገራቸው ነዋሪ ልጅ የአእምሮ ጤና ችግር ገጥሞታል፣ በመንግስት ተስፋ ቆርጠናል ያሉ ሲሆን ሌላ ነዋሪ ደግሞ ማህበራዊ ህይወት የተቆርጧል የአእምሮ ጤና የታውኳል፣ ቤት ኪራይ መክፈል ተቸግር፣ ያለው ሲሉ ተናግሯል። ስለ ኮሪደር ልማት ያላቸውን ስጋት የገለጹ ነዋሪዎች እስራት እንደገጠማቸውና ጋዜጠኞች ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋች ድርጅቱ አብራርቷል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወሙ የሰብአዊ መብት ተሟጋቾች ታስረዋለን ብሏል። አገዛዙ የኮሪደር ልማት ባለው ዘመቻ ነዋሪዎችን የሚያፈናቅልበት አካሄድ ኢትዮጵያ የፈረመችውን ሰዎችን መኖሪያ ቤት የማግኘት መብታቸውን የሚደነግገውን ዓለም አቀፍ ህግ እንደዚሁም ካምፓላውን ስምምነት ጨምሮ ሌሎችም ዓለም አቀፍ ስምምነቶችን እየጣሰ ስለመሆኑም በሪፖርቱ ላይ ተመላክቷል። እናም የኢትዮጵያ መንግስት በአፋጣኝ ግዳጅ ማፈናቀለን እንዲያቆምና የኮሪደር ልማት ሰባዊ መብት ላይ የሚያደርሰውን ጫና እስኪጠና ድረስም ለዜጎች ጥበቃ እስኪመቻች በጊዜያዊነት እንዲገታ ነው አምነስቲ የባህር በር አጀንዳ የዓለም አቀፍ ተቀባይነት አግኝቷል ሲል ብልጽግና ገለጸም። የሚከራይ ወደብ ሳይሆን በሉዓላዊ ግዛቴ ውስጥ የሚካተት ባህር ሊኖረኝ ይገባል የሚለውና ቀይ ባህር የኢትዮጵያ ተፈጥሯዊ ወሰን ነው የሚለው የብልጽግናው መንግስት ይህንን አጀንዳ ካነሳበት ጊዜ ጀምሮም አካባቢያዊና ዓለም አቀፋዊ ግዘቶች በኢትዮጵያ ላይ ሲደርሱ ተስተውሏል። ሶማሌላንድ እንድትገነጠል የሚያስችላትን እውቅና ሰጥቼ የኢትዮጵያ አየር መንገድን ድርሻ ማቅረቤም የባህር ክልልን ለ50 ዓመታት እከራይ ያለው የሚል ስምምነትን ከተፈራረመ

እንደ አሜሪካ፣ ቻይና፣ የአውሮፓ ህብረት፣ አረብ ሊግን ጨምሮም የአካባቢው ጉዳይ ይመለከተናል የሚሉ አካላት ሁሉ ውግዘታቸውን ሲያቀርቡም ነበር። ብልጽግና እግዚአብሔር ረድቶ የቀይ ባህር ገባሁ እያለ በሚናገርበት በዛ ሰሞን እንዲህ ያለ ዓለም አቀፋዊ ውግዘትን ያስተናገደው አገዛዙ ለአንድ ዓመት ኢትዮጵያን ካስከሰሰና ና ካስወቀሰ በኋላ ይህንን ስምምነት ጥሎ ከሞቃዲሾ መስተዳድር ጋር የሰላሙ በአንካራ መፈራረሙም አይዘነጋም። ምንም እንኳን ሶማሊያና ኢትዮጵያ በጋራ የሚስማሙበት አጀንዳ ባለፈው የካቲት መጨረሻ ላይ ይፈረማል ተብሎ የተገለጸ ቢሆንም አልተቀበለም። ያ የአንካራ ስምምነትና ውጤቱ ምን እንደሆነም ሳይታወቅ ወራት እየነጎዱ ነው። የሶማሊያን ጉዳይ ችላ ያለው የሚመስሉ አገዛዙም በፕሮፓጋንዳ ልሳናቱ በኩል የቀይ ባህር ጉዳይን ደጋግሞ ማንሳቱን ተከትሎም ዓለም አቀፍ የመገናኛ ብዙሀን እንደዚሁም መንግስታት የብልጽግናን አካሄድ የሚተች አስተያየት ሲያቀርቡም ከርሟል። የኤርትራ መንግስትን በአስመራ ያገኛቸውን ዲፕሎማቶችን ሰብስቦ ኢትዮጵያን አስቁሙልኝ ማለቱ ግብጽም ወደ ቀይ ባህር ኢትዮጵያ እንዳትጠጋ ለማድረግ የሚያስችላትን ስራ እንደምትሰራ መግለጿም የዚህ አካል ነበርም። ኢትዮጵያ የሚያስፈልጋትን የባህር በር ለማግኘት የብልጽግናው መንግስት የሄደበት መንገድ ሀገሪቱን ለውግዘት እንዳደረጋትም ተደጋግሞ የሚገለጽ ጉዳይ ነው። እንዲህ ባለመልኩ አለም አቀፋዊ ውግዘትና መገለል የደረሰበት የብልጽግናው መንግስት የቀይ ባህር ድንበሬ ነው አጀንዳን ማራገብ ከጀመረ ሁለት ዓመት ሊሞላው ቢሆንም ከኢትዮጵያ ጎን እንዲቆም ያደረገና በአደባባይ የታየ ሀገር ግን የለም። ከብልጽግናው መንግስት ይልቅ የጎረቤት ሀገር መንግስታት ኢትዮጵያን በማስከሰስና በመክሰስ ተደማጭነትን አግኝቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ግን የባህር በር ይገባናል ብለን ያነሳነው አጀንዳ በዓለም አቀፍ ደረጃ ተቀባይነት አግኝተዋል ሲሉ ተደምጧል። በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። ምንም እንኳን በተሳሳተ የዲፕሎማሲ አካሄድ ኢትዮጵያ ለውግዘትና ለመገለል የዳረጉ መሆናቸውና የኢትዮጵያ የባህር በር ጥያቄን በዓለም አቀፍ ደረጃ በይፋ እንዲደገፍ ያስቻሉ አለመሆናቸው ቢታወቅም ሚኒስትሩ ጌዲዮን ግን ቅቡል ሆኗል ያሉትን ይህንን ጉዳይ በማስመልከት የትኛውም መንግስትና ሀገር እንደደገፋቸው አላብራሩም። መንግስት ለታሰሩ አርሶአደሮች ነገረ ፈጅ የቆሙትን ጠበቆችን ሰወረም። የካሳ መብት የጠየቁ ተፈናቃይ አርሶአደሮች ፍርድ ቤት እንዲፈቱ ቢያዝም በባለስልጣናት ትእዛዝ ተጨማሪ ሰዎች ታስረው አሁንም በከርቸሌ ውስጥ እንደሚገኙም ተነግሯል። ባለስልጣኑ ደግሞ የአንድ ቀበሌ ህዝብ ቢያልቅም ችግር የለውም ሲሉ ዝቷል። የኢትዮጵያ አየር መንገድ በቦረና ዞን ያቤሎ ከተማ አዲስ አየር ማረፊያ ግንባታ እንዲያከናውን በመንግስት ትእዛዝ ከተሰጠው በኋላ 128 ሄክታር መሬት እንደሚያስፈልገው ለክልሉ መንግስት ካሳወቅም በኋላ ቦታ ለማግኘት ስልሳ እንዳርሶ አደሮች እንዲፈናቀሉ መደረጋቸውን መዘገባችን ይታወሳል። ያለምንም ምክክርና ማስታወቂያ የተፈናቀሉት አርሶ አደሮቹም መንግስት ካሳ ሊከፍለን ይገባል ብለው ሲጠይቁ የባንክ ሂሳብ እንዲከፍቱ ተነግሯቸውም በኦሮሚያ ህብረት ሥራ ባንክ ደብተር ከፍተው መጠባበቅ ከጀመሩ ከወራት በኋላም የመንግስትን ምላሽ እየተጠባበቁ ባሉበት ሰዓት የብልጽግና ኃላፊዎች የተፈናቀላችሁት ለቦረና ህዝብ ለውጥና እድገት ስለሆነ ካሳ ይከፈላችሁም ብለው መልስ ሰጥቷቸው በውሳኔው ቅር በመሰኘትም ክስ መስርተው ነበር። ከተፈናቀሉ ስልሳ አንድ አርሶአደሮች መካከል አምስቱ የታሰሩ ሲሆን ለእነዚህ አርሶአደሮች ጥብቅና የቆሙ የህግ ባለሙያዎች ደግሞ ከመጋቢት ሰላሳ ጀምሮ ተብሎ መንግስት ሰውሯቸዋል ተብሏል። እነዚህን አርሶ አደሮችን የፍትህ ጥማትና የዳኝነት ፍለጋ መውጣትን እንደ ድፍረት የቆጠረው የኮሬ የገኛው መዋቅር አምስቱን ሰዎችን አስሮ ፍርድ ቤት ካቀረበ በኋላ ችሎቱ በዋስ እንዲወጡ የፈቀደላቸው ቢሆኑም በዞኑ አስተዳዳሪ አብዱል ሰላም ዋሪው ትዕዛዝ አሁንም እስር ላይ ናቸው ያሉን ጉዳዩን የሚከታተሉ ምንጮች፣ ተጨማሪ 19 አርሶ አደሮች ታስረዋል ብለዋል። ጠበቆቹን የሰወረው የኮሬን የገኛ መዋቅር ይህንን እንደሚያደርግም በአቶ አብዱሰላም በኩል አስቀድሞ ተናግሮ ነበር የሚሉት ምንጮቹም አርሶ አደሮቹ ከስር የሚለቀቁት ይህንን የመሬትና የካሳ ጥያቄ በድጋሚ እንደማያነሱ ማረጋገጫ ከሰጡ በኋላ ነው። ይህንን እንዲያምኑ በአባገዳዎች ይምከሯቸው በሚል ማስጠንቀቂያ ሰጥተዋል። በዛ ወቅትም የጠበቆቻቸው ፈቃድ እንደሚሰረዝ እና እነርሱም እንደሚታሰሩ ተዝቶ ነበር በማለት አብራርቷል። የዞኑ አስተዳዳሪ እስረኞችን አስገድዶ አባ ገዳዎች ዘንድ በወሰደበት ወቅትም ለቦረና ልማት ስልሳ አንድ ሰዎች መፈናቀል ብቻ ሳይሆን የአንድ ቀበሌ ህዝብ ያልቅም ችግር የለውም ሲል ተሰምቷል ያሉት ነዋሪዎቹ፣ ተፈናቃይ እስረኞች ክሳቸውን ካላነሱም በፍጹም ከስር እንደማይፈቱ በአጽንኦት ተናግሯቸዋል። ምን የተባለው መንግስት ላይ የመሰረታችሁትን ክስ ካላነሳችሁ በሽብርተኝነት እንከሳችኋለን የሚል ዛቻ እንደተነገራቸውም ሰምተነን ከነዚህ የተፈናቃይ አርሶ አደሮች መካከል ከፊሎቹ በያቤ ሳቤሎ ከተማ ከነ ቤተሰቦቻቸው የጎዳና ህይወት መጀመራቸውንና አቶ ደበላ ሊበን የተባሉ አርሶአደርን ጨምሮ ሌሎች ተፈናቅለው ካሳም እንደማይሰጣቸው ያወቁ አርሶአደሮች ደግሞ ራሳቸውን አጥፍተዋል፣ መባሉን መዘገባችንም አይዘነጋም። የተሰወሩ ጠበቆች አድራሻ የጠፋው አርሶአደሮች በዋስ እንዲለቀቁ ከተፈቀደበት ከባለፈው መጋቢት ሰላሳ ጀምሮ መሆኑንም ለጉዳዩ ቅርበት ካላቸው ምንጮች ሰምተናል። ተማሪዎች ስልክ ይዘው ወደ ትምህርት ቤት እንዳይሄዱ ይከለከላል ተባለም። ዛሬ ከተመደቡላቸው አማካሪ ጋር በተያዘ መነጋገሪያ ሆኖ የዋሉት ብርሃኑ ነጋም በዩኒቨርሲቲ ተማሪዎች ላይ የተገበረ ያሉትን እቅድ በጃንሆይ ጊዜም የነበረ ነው ሲሉ ተከላክሏል። ኢትዮጵያ በዓለም በከፍተኛ አሃዝ ተማሪዎች ከትምህርት ገበታ ከቀሩባቸው ሀገራት አንዷ ስትሆን አሃዙም ከዘጠኝ ሚሊዮን በላይ እንደሚሆን ዓለም አቀፍ ተቋማት ይገልጻሉ። የብልጽግና ኢትዮጵያ ትምህርት ቤቶቿ በአገዛዙ ድሮኖች፣ መምህራን ደግሞ በመንግስትም በታጣቂዎች የሚገደሉባት መሆኗም የሚታወቅ ነው። ወደ ከፍተኛ ትምህርት ተቋማት ለመግባት በየአመቱ ወደ አንድ ሚሊዮን የሚጠጉ ተማሪዎች ፈተና ቢወስዱም እንዲገቡ የሚፈቀድላቸው ግን ከአምስት በመቶ እምብዛም የሚልቁ አልሆኑም። ዛሬ የቀድሞ የትግራይ ክልል ጊዜ አስተዳደር ሹም ፕሮፌሰር ክንደያ ገብረ ህይወት አማካሪያቸው ተደርገው የተሾሙላቸው የትምህርት ሚኒስትሩ ብርሃኑ ነጋም ከቀናት በፊት በፓርላማ የዩኒቨርሲቲ ተማሪዎች አንድ ተጨማሪ ዓመት ከመመረቃቸው በፊት ይጨመርባቸዋል፣ ወደ መጡበት ማህበረሰብም ተጉዘው እንዲሰሩ ይደረጋል ብለው ነበር። የብልጽግናው ካቢኔ ስብሰባን ተከትሎ ማብራሪያ ሲያቀርቡ ደግሞ በእኛ ጊዜ የተጀመረ ሳይሆን በአፄ ኃይለስላሴ ጊዜም የነበረን ነገር ነው የምንተገብረው ሲሉ ተሰምተዋል። ዩኒቨርሲቲ ውስጥ የሚማሩ ሶስተኛ ዓመት የጨረሱ ተማሪዎች ከሚቀጥሉው ዓመት ከ2019 ጀምሮ አራተኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም። በጃን ሆይ ጊዜ የነበረ ነው። በቅርቡ በሶማሌ ክልል ጅግጅጋ የዩኒቨርሲቲ ተማሪዎች የመውጫ ፈተና ተሰርቋል፣ ስልክን ጨምሮ በመጠቀም በመፈተን ዩኒቨርሲቲው አጭበርብሯል በሚል እኔ የብልጽግናዎች የእርምጃ ደብዳቤ ድብዳቤ መጻፋቸውም ይታወሳል። ያንን ተከትሎ ቅሬታቸውን ያቀረቡ የዩኒቨርሲቲ ተማሪዎችን ደግሞም የጅግጅጉ አጋራቸው ሙስጠፋ መሐመድ ወደ እስር ቤት ሲያጉሩና በልዩ ፖሊሳቸውም ሲያስደበድቡ ሰንብተዋል። ከስልክ ጋር በተያዘ ብርሃኑ ነጋ በአገር አቀፍ ደረጃ በቅርቡም ተማሪዎች ስልክ ይከለከላሉ ሲሉ ተደምጧል።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 ከአማራ ክልል ወደ አዲስ አበባ በሚወስደው መንገድ የሚፈጸመው እገታ አሁንም እንደቀጠለ ነው። የፋብሪካ ምርጥ ሬቃ በማውጣት ላይ የነበሩ ሰራተኞች ናቸው አሁን ደግሞ የእገታ ሰለባ የሆኑት። ከሶስት ሳምንታት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎችን ይዞ ሲጓዝ የነበረ ፈለግ አጋጆች አስቁመውት በርካታ ተሳፋሪዎች ታግተው የታጋች ቤተሰቦችም በሚሊዮን የሚቆጠር ገንዘብ መጠየቃቸው የሚታወስ ነው። ከቀናት በፊትም በዚሁ አካባቢ በኦሮሚያ ክልል ሰሜን ሸዋ ዞን ጎሐጽዮንና ቱሉ ሚልኪ መካከል አንድ ሙሉ ተሽከርካሪ ተሳፋሪዎች መታገታቸው ከነዛ ውስጥም የተገደሉ መኖራቸውን መዘገባችን የሚዘነጋ አይሆንም። ይህ እገታ አሁንም ቀጥሏል። ትናንት በክልሉ ሰሜን ሸዋ ዞን ወረጃ እርስ ወረዳ ልዩ ስሙ ፍለቅልቅ በተባለ ስፍራም ለጅብ ሰሜን ፋብሪካ ምርት ጥሬ ዕቃ በማውጣት ላይ የነበሩ የማሽን ሠራተኞችን ጨምሮም አስር ሰዎች መታገታቸው ተነግሯል። ታፈነው ከተወሰዱ ሰዎች በተጨማሪም ከጣጣቂዎቹ ጥቃት ለማምለጥ ሲሞክሩ እየነበሩ ሌሎች ቁጥራቸው ያልታወቁ ሰዎች በተከፈተባቸው ተኩስ አካላዊ ጉዳት እንደደረሰባቸው ዋዜማ ዘግቧል። አጋቾቹ ሰዎችን ወዴት እንደወሰዷቸው ምንም ፍንጭ እንዳልተገኘም ነው ምንጮች የሚናገሩት። የፌደራል ፖሊስ ኮሚሽን እገታ ሚዲያው እያስፋፋው ነው፣ እገታ እዚህ ቦታ ተፈጸመ እንዲሆነ ማለት አይጠቅምም በማለት ምላሽ መስጠቱም የሚዘነጋ አይሆንም። በጋዛ የሚገኘው የአልአህሊ ሆስፒታል በተፈጸመበት ጥቃት ከአገልግሎት ውጭ መሆኑ ተነገርም። የዓለም የጤና ድርጅት ከሆስፒታሉ ዳይሬክተር ደርሶኛል ባለው ሪፖርት መሰረት በተፈጠረ ግርግር የህክምና እርዳታ ማግኘት ባለመቻሉ አንድ ህፃን ልጅ ህይወት አልፏል። በሆስፒታሉ ድንገተኛ ክፍል፣ የላቦራቶሪ እንደዚሁም የድንገተኛ ጊዜ የጨረር ማሽኖችና መድኃኒት ክፍሉም ወድመዋል። ሀምሳ ህመምተኞች ወደ ሌሎች ሆስፒታሎች ለማዘዋወር መገደዱ የተገለጸ ሲሆን አርባ የሚሆኑ ጽኑ ህሙማን ግን እዛው እንዲቆዩ ተደርጓልም ነው የተባለው። በዓለም አቀፍ የሰብአዊ መብት ድንጋጌ መሰረት ሆስፒታሎች ከአደጋ የመጠበቅ መብት አላቸው ያለው የዓለም የጤና ድርጅት ድርጅት በጤና ተቋማት ላይ የሚደርስ ጥቃት ሊቆም ይገባልን ብሏል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አደሃኖም ታካሚዎች፣ የጤና ባለሙያዎች እንደዚሁም ሆስፒታሎች የግድ ሊጠበቁ ይገባል ያሉ ሲሆን የእርዳታ ገደቡ መነሳት አለበት፣ የተኩስ አቁም ስምምነትም ሊደረግ ይገባል ሲሉ አሳስበዋል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።